መልካም ወጣት ማለት ከማስመሰል ወደ መምሰል የሚያድግ ነው። መልካም ወጣት የምትኖሩለትን እና የምትሞቱለትን ዓላማ በግልጽ ማወቅ አለባቸው። መልካም ወጣት ስሙ እጅግ በጣም ድንቅ ነው። መልካምነት ታማኝነት ነው። መልካምነት መልካም ስጥና ነው። መልካምነት ትጋት ነው። መልካም ወጣቶች ለኢትዮጵያ በቂ ናቸው። ሰላሳ ሺህ ጀግና ወታደር ካለን ኢትዮጵያን እንቀይራለን። መልካም ወጣቶች ይቅርታ ለራስ ፍቅር ለራስ መስማማት ለራስ እናንተ መነሻዎቹ የቁም ነገር ሀብቶች ናችሁ፣ የታላቅነት ዘሮች። እቺ ቤተ ክርስቲያን በኢትዮጵያ ውስጥ ትልቅ አሻራ ኑራለች። ከነ ክብሯ እንድትቀጥል እንፈልጋለን። የምድር ጨው ነው፣ ተስፈኛ ነው።

እንዴት ነህ? ቀና በል። እን ማኑስ ወንድሟ በስንት ዓመት ተዋወቃችሁ? ቅርብ ጊዜ ነው ተገናኘ ነው። አንድ አስራ ስምንት ዓመት ምናምን የሆነ ነው ሳትተያዩ ተማርቅ፣ ግን ሳስተምር ተከታተላል። እርግጠኛ ነህ? እርግጠኛ ነው። አንተ ሰማ አስተዋወራለህ። አንተ ሰንተኝ የምታረግልኝ ነገር አልሰማት። ልብስ ምናምን ትገዛልኝ፣ ስልክ ሁሉ አመታለኝ። ምስጋና ሳልሰማ አመሰግናለሁ፣ ምን ሳሊላ እሷ ሽሽ

ድርጨው ነው። መልካም ወጣት ባለራእይ ነው። መልካምና ተስፈኛ ነው። መልካም ወጣት ስንፍና ያውቀው በእኔ መልካም ወጣት ሲደርስ እንደ ወጣት እንደ ወጣት ያደርገኛል ልክ እንደ እኔ ከመልካም ወጣት የቀረበላችሁ ገንዘብ የሚያሸልም ቻሌንጅ የመልካም ወጣት ማስታወቂያ ሰርቶ ብዙ እይታና ብዙ ላይክ ላገኘ ሰው የመጀመሪያው ሽልማት፣ ሁለተኛው ሽልማት 15 ሺህ ብር፣ ሶስተኛው ሽልማት 10 ሺህ ብር። ከዛስ በቻሌንጁ ተሳትፎ ከዛ በታች ያለውን እይታና ላይክ ላገኙ ሰዎች ለሰላሳ ወጣቶች ቲክቶክ ላይ ማስታወቂያ ለሰሩ ነፃ የመልካም ወጣት እድል እንሰጣለን። ሰላም ሰላም ጤና ይስጥልኝ። እንደምትቆያቸው ቆያችሁ፣ የተከበራችሁ ውድና ውድ ተመልካቾቻችን ዜና እናሰማለን ሰማላል። ከዜናዎቹ ጋር አብራችሁ ቆይታ ማድረጉ ሜሮን ጊፖኒን ከመላ ስቱዲዮ ባለሙያዎች ጋር አብረን በመቆየት ነው። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ቀዳሚ ወዳደረግናቸው ዜናዎች እናልፋለን። የመልካም ወጣት 2017 ዓመተ ምህረት የሚሰጠው ይህ ስልጠና ሊጀምር ጥቂት ቀናቶች ቀርቶታል፣ ሲልም አስታውቁ። ምዝገባው የሚጀምረው ሰኔ ሁለት 2017 ዓመተ ምህረት ነው ሲልም ገለጹ። እግዚአብሔር ረኛችን ነው፣ የሚያሳጣን የለም። በለመለመው መስክ ያሳድረናል። በእረፍቱ ሀዘንም መራን፣ ነፍሳችን መለሰን፣ በስሙ በጽድቅ መንገድም መራን። ከ2009 ጀምሮ እስከ 2017 ድረስ በየአመቱ የሚሰጠው ይህ የመልካም ወጣት ስልጠና ደስ በሚል ሁኔታ በመሰጠት ላይ ሲገኝም በ 2017 ደግሞ X2 right በሚል መርህ ቃል መሰጠት ሊጀምር እንደሆነም ተገለጸ። የመክፈቻ ስነ ስርዓቱ የሚካሄደው ሰኔ 22 2017 ዓ.ም ምረት በዲላ ዞን ነው ሲልም ተነገረ። የእምነት አባቶች በተገኙበት የሚሰጥ ነው ሲልም ተነገሩ። በፍጹም ልብህ በእግዚአብሔር ላይ ታመን፣ በራስን ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናዋል። ሁላችሁም ዘር ሃይማኖት የማይለየውን ይህ ስልጠና ተሳተፉ ሲልም ጥሪያቸውን አስተላልፈዋል። ይህ የመልካም ወጣት ስልጠና የብዙ ሰዎችን ህይወት እየቀየረ የብዙ ሰዎችን ትዳርም ወደ ነበረበት እየመለሰ ስልጠናው የተሰጠ የቀጠለ አሁንም በመሰጠት ላይ ያለ ዘንድሮም ሊጀምር ነው ሲልም ተናገሩ። በመልካም ወጣት ላይ ያላቸውን አስተሳሰብ የተናገሩ ሰዎች ይህ እንደሱ አይደለም ሲልም ተናገሩ። መልካም ወጣት መሳተፍ የሚችለው በሱስ የተዘፈቀ ሰው ብቻ ሳይሆን ለነገ ሕይወቱ የተሻለ ትምህርት ለማግኘት መሄድ አለበት ሲልም ተናገረዋል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እስከ ዜናችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። እስከ ዜናችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ቀጣይ ሌላ ቪዲዮ እስከምሰራላችሁ ደስ ያቆያችሁ። 2017 መልካም ወጣት ደረሰ። እናንተ የሁለት ሺ ስንት መልካም ወጣት ነበራችሁ? በጣም በጉጉት ስንጠብቆ የነበረው መልካም ወጣት እነሆ ደረሰልን። ኮመንት ላይ ግቡልኝና የዘንድሮ የመልካም ወጣት መሪ ቃል ምን ሊሆን እንደሚችል ገምቱ። ይሄንን በትክክል ላወቀ ሰው ጊቫዌ ይኖረናል። እስከዛ ግን መልካም ወጣት ደረሰ እያላችሁ ሼር እንድታደርጉ ኮመንት እንድታደርጉ በጌታ ፍቅር እጠይቃችኋለሁ። በቅርቡ ቆንጆ የምስራች ይዤላችሁ መጣለሁ። እስከዛ ግን ይሄንን ቪዲዮ በደንብ አድርጋችሁ ለወዳጆቻችሁ አዳርሱ።